ያው መቸም ይቅርታ አርጉልኝ። እንግዲህ እኔ ይሄ ኮርስ የሚሉት እኔ ለቤተ ክርስቲያን ጣላቷ ነው የሚመስለኝ። ይቅርታ አርጉልኝ። እኔ በቃ የነበረውን ነገር ሁሉ ብትንትና አርጎ መጣል፣ ደፋር መሆን። ይሄ ኮሌጅ የሚሉት ይሄ ኮርስ የሚሉት ነገር ሲጀመር ኮርስ ምንድን ነው? ቁርስ እንደሆነ እንጂ እንጂ አሁን ቁርስ ለመሳ መድረሻ እኮ ነው ቁርስ ይሄ ኮርስ እኔ ቁርስ አድርጌ ነው የምወስደው። ቁርስ ደግሞ አያጠግብም አይደል? እንደ ምሳ ካልበላ መጥተው ድንድ ይጀምሩ። ህዝቡ በዛ ገደል እንዳይሰቃይ ብለው ነው። አሁን አረጋዊ መጡና፣ ዳይ ምንሞ፣ ዳይ ምንሞ አሏቸው። ዳሞ ተባለ እንጂ፣ አምርሰው፣ አምርሰው በረከት የሚያገኙበት ነው አይደል? አሁን እናንተ እች ዳገቱን አባት እራች መካከል እየተገኛችሁ ይህን ቦታ መጣችሁ እንቁ ማድረግ ሲገባችሁ፣ እንደ ገዳም እንኳን ቆጥራችሁ አትመጡ። አሁን እችረ እችረ ዝማባችሁ እችር እንኳን ለበረከታ ተጠቀሟት። ሂዳችሁ ከዛ በገበል እየተጎተቱ እየተላጡ ዳገቱን በረከታቸውን እናገኛለን ብለው ከላይ ከተራራው እየወጡ ካሁን አረጋዊ በላይ

ማን የማን ቤተ ክርስቲያን ነው? እስካሁን ከፍ ያላለ ድካም ያለበት ወይም ካህናቱ በአገልግሎት የተጎዱበት የትኛውን ነው ማስነሳት ያለብን? ብላችሁ ምዕመናን ተመቃቅራችሁ ልማት የሌለውንን ቦታ መታችሁ አንድ ላይ ቤተ ክርስቲያን አዲስ ስለሆነች አንድ ላይ ሁሉም ማስተካከል ንጠበቅባቸው ጥቅ ማለት ነው። ያው መቼም ይቅርታ አድርጉልኝ እንግዲህ እኔ ይሄ ኮርስ የሚሉት እኔ ለቤተ ክርስቲያን ጣላቷ ነው የሚመስለው። ይቅርታ አርጉልኝ። እኔ በቃ የነበረውን ነገር ሁሉ ብትንትና አርጎ መጣል ደፋር መሆን። ይሄ ኮሌጅ የሚሉት ይሄ ኮርስ የሚሉት ነገር ሲጀመር፣ ኮርስ ምንድን ነው? ቁርስ እንደሆነ እንጂ እንደ አሁን ቁርስ፣ ለምሳ ለምሳ መድረሻ እኮ ነው ቁርስ። ይሄ ኮርስ እኔ ቁርስ አርጌ ነው ወስዶ፣ ቁርስ ደግሞ አያጠግብም። አይደል እንዴ ምሳ ካልበላ መጥተው ድልድይ ጀመሩ። ህዝቡ በዛ ገደል እንዳይሰቃይ ብለው ነው። አሁን አረጋዊ መጡና ዳይም ሞ ዳይም ሞ አሏቸው። ዳሞ ተባለ እንጂ አፈሰው አፈሰው በረከት የሚያገኙበት ሆኗል። አይደል አሁን እናንተ እቺ ዳገቱን አባት እዛች መካከል እየተገኛችሁ ይህን ቦታ መታችሁ እንቁ ማድረግ ሲገባችሁ

ማን የማን ቤተ ክርስቲያን ነው? እስካሁን ከፍ ያላለ ድካም ያለበት ወይም ካህናቱ በአገልግሎት የተጎዱበት የትኛውን ነው ማስነሳት ያለብን ብላችሁ ምእመናን ተመካክራችሁ ልማት የሌለውን ቦታ መታችሁ አንድ ላይ ቤተ ክርስቲያን አቲ ስለሆነ አንድ ላይ ሁሉም ማስተካከል የሚጠበቅባቸው ጽድቅ ማለት ነ